አንተ ውጭ ሀገር ምን ያውቃሉ? ኬክ ኬክ መብላጭ ፎክ ማርያም አይደለ እንዴ ጋይስ። አሁን የምንገኘው እንግዲህ የኃይለ ሥላሴ ንጉስ ኃይለ ሥላሴ ነው ይባላል ይስ የኃይለ ሥላሴ ቤተ መንግስት ላይ ምን ያለ ነው! እዩ የዱሮ ስታይል ነው ይሄ ምናምን። በእስማ እኔ ጌም ኦፍ ትሮንስ የሚባል ፊልም አለ፣ የውጭ ሀገር ፊልም እና ህይወታቸው በቃ እንደዚህ ነው ገባችሁ? በጣም ኮሚኒቲ ማህበረሰብ አለ፣ የተቀራረቡ ናቸው፣ አብረው እራት የሚበሉት ምናምን እና እንደዛ ይመስላል። ይሄ በቃ በጣም የሆነ ቀረብ የሚያመነዝር እንግዲህ ኃይለስላሴ ደስ ካሜራ ይጠቀሙ ነበር።

በድሮ ጊዜ እንደዚህ መስራት ማለት ምንድን ነው? የተወጠረው እዚህ ዛ በዚህ ብሩ ትወጣለህ ማለት ነው። በቃ ነው ነው ነው ነው ነው ነው ዋናው ቤተ መንግስት ጋይስ አሁን እንግዲህ የአፄ ኃይለ ስላሴ ቤተ መንግስት ውስጥ ነኝ። ለመጀመሪያ ጊዜ እያየሁት ነው። በህይወት መጥቼ አላቅም። ሰው እንግባና እንየው እንዴት እንደሚያምር

በጣም ህዝ የሆነ ነገር ታውቃለህ፣ መንካት አይቻልም። በጣም ነው የሚያምረው። ወርቅ ነው የሚመስለው። ደግሞ ወርቅ ነው እንዴ? ወርቅ ሁሉም ነገሩ ለንጉሥ ላይ በስርዓት ሰላምታ እንደዚህ ነው የምትሰጠው። ምን ብለታል

ሰኔ 23 1928 ዓመተ ምህረት በጄኔቫ ዓለም መንግስታት ማህበር ንግግር ያደረጉቻት እንት ነው። ይሄ ድሮ ኢትዮጵያ ምንድን ነው እህት ድሮ ማን ነው ታች አይ ነው ነው ስብሰባ ነገር ምናምን ይሆናል መኪና ስላልነበረ ይሄ ነው። ይሄ አሁን ያለንበት ይሄ ሙሉ ግቢው ይሄ ነው። አሳያለሁ። እንደዚህ ያክል ሰው ነበር። አሁን አሁን ያለንበት ውስጡ ያ ያ ነው። ይሄ አሁን ቅድም ያየው ትልቁ ይሄኛው እሳቸውን አይ

ማለት ነው። ኃይል ነበራቸው

ይሄ መብላት የምግብ እንትሮች ሆና፣ እኛ ግን ታሪክ አለን። ታውቃለህ፣ አሁን እንግዲህ ወደ አፄ ምኒልክ የግብር አዳራሽ መጥተናል ማለት ነው። እንግዲህ የሰማሁት ምንድነው ከ127 ዓመት በፊት እንደተሰራና ከዛ እዚህ ሰው ሰብስቦ ይጋብዙ እንደነበር ነው። ስለዚህ እንግባና ለመጀመሪያ ጊዜ እያየሁት ነው። አይቻላም! አንተ ስንት ሰው ይይዛል? ሁለቺ ሰው አይዝም፣ ከዛ በላይ ይይዛል። እንደዚህ ነው የተሰራው። ከድሮ እንዴት አወቁት? ይሄን ያህል መብራት እንደሚሰራ በጣም በቃ ጠቢብነት አለ። አይ ድሮ አ ኦ ፈረንጆች ምናምን ይመጡ ነበር እዩ በስ